ቤት ተከራይቶ ማ ተወኝ። እሱ ምክንያቱም የሚጠይቀው የለም ሰው፣ አርፋለች፣ ቀና ብላ አታዩም። ከዚህ በኋላ አንድ እድል ነው ያለሽ፣ አልችልም ብሎ ነው የተወኝ። በዛ ሰዓት ግን አቤት የምለው ሰው፣ የማማክረው ህግ ምናምን እንዲህ እንዳሆኑ የለም እኮ። አሁን እኮ ማንም ሕፃ ልጅ ቢቸገር እንደዚህ እንደእኔ በዛ ሰዓት የነበረች ልጅ በአሁን ላይ ብትሆን መንግስት ያነሳታል። የሚረዱ ግለሰቦች አሉ ምናም። በዛ ሰዓት ግን ለእኔ ጨለማ ነበር ሁሉ ነገር፣ ምንም አለቀ። ከቤት አውጥቶ እንደ ጣሉኝ ነው በቃ። ያኔ ሽሽት ደግሞ አገባው። ያኔ የቤቻኝነት ስቃይ፣ ትምህርት ጥሎ በየቤቱ መንከራተትን ሽሽት አገባው። ሳገባ ግን በትዳሬ ላይ ደግሞ የሰመረ ነገር አላገኘው። ወጣ አልፈልግም ትዳሬ። ስወጣ ልጅ የሰጠኝ አባ ብሎ ረዳለሁ አለ። ከዛ በኋላ ምንም አታመጭም። በህግም ቢሆን እኮ እኔ ረዳለሁ ካልኩኝ ህግ ያምነኛል። ስለዚህ አለመርዳት መብቴ ነው። በቃ እሱ የሚደሰተው የኔ መንበሳ ቆል ለማኛኖች መንገድ ላይ ያገኝሻሉ ዲቃላሽን ይዘሽ የሚለኝ ሰው ነው። እንግዲህ ብዙ ችግር አብሮ ያሳልፍ ያለው ግን በልጁ ላይ ጨከንባት መሰል ልጁ ላይ በማህበራዊ ቤት ነው የምንተዋወቀው እና ግን ምስጥሩን አደብቀኝ ተነግሪኝ ልጆችነት ቤት አለ እኮ ዝም ብለሽ ነው እንጂ እኮ እንዲህ እንዲህ አይነት እኛ ወጣ ብለን እኮ እንዲህ ለመቼ ነው እስከ መቼ ነው እንደዚህ የምትሆኝው? ልጅቷንም እያስራስ አንቺም እንደዚህ ሆነሽ ከዛ መልክሽ ቁንጅና ወጥተሽ እንዲህ ወጣ ብለሽ

እየባሰብኝ የከረረብኝ ችግር ይባስ ብሎ እንደው ምንም እያልኩ ወጥቼ ስራ ስፈልግ እቃ ጣቢነት እንኳን አጥቻለሁ፣ ሽቃ ማጠብ እንኳን አጣው። ከዛ ገባሁበት ቢዝነስ የትኛው አዳሪ ነው ቢያንስ የቤት ክራዩን እንኳን ብካፍል ውጪ አይሉኝም የሚል ስጋ ስለነበረብኝ፣ እሷ ያለችኝን ነገር ተከትዬ ገባሁበት። ቢራ ይዘን ትልልቅ ሆቴል ውስጥ ነው የምንሄደው። ወንዶቹ እንደዚህ ያገኙ መኪና ምናምን ያቆሙና እንጋብዛችሁ ምናምን ይላሉ። እኛ ደግሞ በዛ መሀል ከተገኘ ስራ አይባልና ይገባል ማለት ነው ሁሉ ነገር ግን ለእኔ በጣም ከባድ ነበረ። በጣም መጥፎ ሲያጋጠምሻል፣ ሲጠቀሙ ራሱ በጣም በሀያለኛ የአንቺ ጉዳት የማይታየው በቃ ልክ ከብት ላይ የሚፈነጭ ነው የሚመስለው። ለዚ እባክሽ ንፈልገሻ እንደ መጣሽ የሚልሽ አለ። እባክህ ወንድሜ ብለሽ ስትለምኚ የሚራራልሽም አለ። በዛው መጠን ደሞ የዋህም አለ፣ የሚመክርሽ አለ። ምንድነው ትርፉ? የህሊና ዳ ነው። በቃ ሁሌ ከሰው በታች እንዶች ታስቢያለሽ። ሰው ሴተኛ አንቺ እንደ ጅብ

ልክ ብሩ ይሄን ያህል ሽብር ደረሰ ስል እኛ እዛ የሚካሄድበት ቦታ ጋ ይጠፋል ስራው። ያ ሲጠፋ ደግሞ እዚህ ጋር ወጪው ብዛቱ ባዶ ስንቀር ደግሞ እንወጣለን። በቃ ህይወቴን በቃ ህይወቴን በአጠፋ ደስ ይለኛል፣ ነብሴን ግን ልጄስ፣ ለልጄ ብዬ ነው። ልጄን ትምህርቷ እንዳታቋረጥ ነው፣ ሌላ ህይወት፣ ሌላ አላማ ውስጥ እንዳትገባ ነው እኔ የምሰጋውና የምንገላታው እንጂ ሶቪየትን ብገባ ኑር ነበረ እኔ የእሷን በ የትምህርት ጊዜዋ ዋና የምትፈልገውን ነገር አቅርቤላት ርቦን ብቻ መንገድ ላይ እንዳንወጣ የሚለው ነገር ስላለ ነው እንጂ ይሄ ህይወት አይደለም። ፋብሪካ ነው ምሰራ ነው ምላት። የማታ ፋብሪካ እሰራለሁ እላታለሁ። እና የተወሰነ የተወሰነ ቀናቶች ደግሞ እቀራለሁ። ዛሬ ተረኛ አይደለም ነው የምላት። መለብሱ እኔ ከስር ለበብሼ ለድሬያ ምናምን አድርጌ ነው። ሞቶ ጠረጥርም ትችላለህ፣ ግን እኔ እሱን አላስበውም። ለምን እሱን ካሰብኩት አሁንም ወደ ኋላ ልወድቅ ሆነ። ጽዳታውን እንግባ ተባብለን እንትን መስተንግዶ እንግባ ተባብለን ከጓደኞች ጋር እንማከራለን። ግን እሱ ብር አንድ ሺ አምስት መቶ ቲፕ ያለሽ ይችላል ላይኖርሽም ይችላል። ቲፑ ቃይስ ተሰበርብሻል፣ መጠጥ ደግሞ ይወሰድብሻል። ያልተከፈለ ከዚ ሺ አምስቱ ምንድሮ የምታደረግ ቤት ኪራይ እዚህ ሁለት አምስት መቶ ሶስት ሺ ትንሽ ሁለት ሺ አምስት ነው። እሺ ለልጄስ የታክሲ ያስፈልጋታል። ትምህርት ቤት የመንግስትም ቢሆን እሱ ምቁራሱ ብር ያስፈልጉ ለወላጆች ማስተላለፍ የምፈልገው ምንም ይሁመንም ልጅ መጥፎም ይሁመንም መጥፎ ሲሰራ ልጄ መጥፎ ነበረ። ግን አንተ መጥፎ አይደለህም፣ የሰራው ነገር መጥፎ ነው። አንተ ግን መጥፎ አይደለም። የኔ ልጅ እንቁ ነህ፣ ነገ ሀገር ተረካቢ ነህ፣ አላማ ሊኖር ይገባል ብሎ ልጆቻቸውን መመለስና አሁን አስከፊ ጊዜ ስለሆነ ከአስከፊ ነገሮች ደግሞ እግዚአብሔርም እንዳይቀስፈን ከአስከፊ ነገሮች እንዲመለሱ በፍቅር ልጆቻቸውን ይንከባከቡ። ቢያጡ ቢያጡ ቆሎ እየበሉ ልጆቻቸውን አስተምረው ዳር ማስያዝ ልፋታቸውን ከንቱ ባያደርጉ እኔ እስካሁን ቂመኛ ሆኛለሁ። በወደውም አሁንም አባቴ ነው ወደዋለሁ። ግን እሱ ህይወት የለም በአሁን ሰዓት ላይ። አባቴ ነብሱን ይማረው፣ ግን ህይወቴን አበላሸው። የራሱን ጸጥታ ፈልጎ እኔን የደረስኳት ልጅ ሜዳሊያ አንገዋሎ ጣለኝ። ለፍቷል፣ እንደ አባት እየቀረጸ ነው ያሳደገኝ። ግን በዋናው እድሜ ላይ የተማረ ሰው ነው። በዋናው እድሜ ያልተማሩት ራሱ ስንት አሉ። ተማሩም አልተማረም ወላጅ ከእግዚአብሔር የተሰጠ ጸጋ ስለሆነ በልጆቻችን ላይ ባንጨክን ከን የእኛ መበላሸት እኮ ነው። ሀገራችንን አሁን ድሃ አድርጓት ያዘቅጣ ዘቅጦ የወረድ ነው። ግን እኔ በዛ ሰዓት አባቴ ታግሶ ቢያስተምረኝ ትልቅ ደረጃ ነበረ። እኔ ከልጅነትም ሳይንቲስት ፈልጋሉ። መሆን ፈልጋለሁ አላማ አለባት የራሱ ይህኔ ልጅ ጉብዝ ብሎ ጭንቅላትን ያሸኘና የማስበው ነጋጠባ እዛ መጨረሻ ላይ እንዴት እንዴት ኛ ሁሉ እንደሚሄድ እንዲወስሉ አለ ባይምሮ ማለት ነው እንደ አንቺ ቀስ ብለሽ ደግ ሁሉ ባል ነበረ ምንድነው አላማዬን ቀጫው አባቴ ጓደኞች በሚማሩ ሰዓት እኔ ትዳር ውስጥ ያለ ኢቭን ከሱ ጋር ራሱ ለመተኛት በጣም ትግል ነበር። ሄደ እንዳትነካኝ እያልኩ ወላ ይደበድበኝ ነበር፣ እንደባደባለ መኝታ ለይቼ ነው መተኛው። እንዲነካኝ አልፈልግም፣ አላውቀውም። በጣም ብዙ ነገር ጭንቅላት አበላሽቶኛል። ብቻ ግን ነብሱን ይማረው። እግዚአብሔር ይመስገን ልጅ በቃ እናቴን መሰል ልጅ አግኝቻለሁ። እኔ ትዳር እፈልጋለሁ ይበል እንኳን ትዳርተይና የፍቅር አጋር እራሱ እፈልጋለሁ። ውስጤን አምቄው አምቄው እንዲህ ልጅ ለምን እኔ እንጀራ አባቴ አባቴ ነው ለእኔ። የሰው እንጀራ አባቶች ግን ልጆቻቸውን ሲያስቃዩ ስላዩ፣ ሲደፍሩ ስላዩ እንደ እናት ቁጭ ብላ እያስፈራራን ለእናትሽ ይሄን ነገር አሳያለው እያለ እኮ ይደፍራል እኮ እንጀራ አባት ነው። እንግዲህ ለወላጅ እናቷ ማለት ለልጆቻችን ባጠቃላይ እኛ መስዋዕት እንክፈል። ባይኔ የተበደልኩትን ነገር እያስታወስኩ ልጄን ጥሩ ፍቅር ሰጥቻት ነው ያሳደኳት። ጥሩ ራእያላት ያላት ልጅ ነች። አሁን ከዚህ በኋላ ደግሞ ጥሩ ሰራተኛ እኔ ሀያ ራሳ ስራ ካለ በስራ ደስተኛ ነኝ። ማሰብ እየቻሉ ማሰብ የማይችሉ በሱስ የደነዘዙ እህቶች አሉኝ፣ እዛ ቦታ ላይ የሚኖሩ ምን ያደርግልናል እንደዚህ አይነት ባክሽልልታም ምን ያደርግልናል ይላሉ። እንዲህ በጣም ያደርጋል እንጂ እዛ ብር ይገኛል ይገኝና አገኝና ግን እዚህ ስመጣ ብሩ ይጠፋል። እዚህ ጋር ግን ስትመጪ በራስሽ መንገድ እግዚአብሔር የባረከው ሰላማዊ ህይወት ትኖሪያለሽ። በቃ እንደ ተማሪ ደብተሬን ይዤ መጥቼ የፈለገኝ ጠይቄ ጥያቄ ተመልሶልኝ የምንጽፋችሁ ነገር የተጽፎልኝ እንደዚህ አድርጉልኝ አድርገውልኝ በጣም ደስተኛ ሁኝ። ምን ተማር እዚህ እልልታ፣ መጀመሪያ ላይ ለጊዜ ማኖር የሚችለው ሙያ እጅ ስራ ለመጃለው ሲቀጥል ደግሞ እኔ ቶሎ ስራ ማግኘት የምችልበትን ነው የመረጥኩት። ሀውስ ኪፒንግ ነው መሰልጠን የምፈልገው እሱም መርጫለሁ። አሁን ልልታ ያው በወር አራት ሺህ ብር እየከፈለ ሊያስተምረኝ ነው ማለት ነው። ከአራት ወር በኋላ ያስመርቀኛል ሰርተፍኬቴን ይዝና ትልቅ ሆቴሎች እድሉን እግዚአብሔር ከሰጠኝ ደህና ክፍያ ያለው የሚገኝበት የተባለበት ሆቴል እንግዲህ ያስቀጥረናል እራሱ። አሁን እኔ ባለ ራእይ ሌላዋ ልጅ ነኝ። የቺ ትላንቷ ጨለማ ውስጥ የምትኖረው አይደለሁም። የቺ ትላንትና በቁጭት የምታንበዋ ልጅ አይደለሁም። አድማጮች ይችን ባለታሪክ ሳቀርብ ምክንያት ነበረኝ። ይሄም የቤተሰብ የወላጆችን ኃላፊነት በተመለከተ በተለይ ሴት ልጆች ላይ ያለው አስቸጋሪ ሁኔታዎች ስላሉ ለሴት ልጆች ምን ያህል መጠንቀቅ እንደሚያስፈልግ እንድታዩበት አስቤ ነው። ይህች ልጅ ታስታውሱ እንደሆነ እንግዲህ አባቷ ከእንጀራ እናቷ ጋር ልትስማማ ስላልቻለች፣ እንዲሁም ደግሞ በትምህርቷ በተለያየ ጫና ምክንያት ውጤቷ ትንሽ ዝቅ ስላለ በቃ ከዚህ በኋላም ከኛ ጋር አትኖሪም ብሎ ነው ቤት ተከራይቶ የሰባተኛ ክፍል ተማሪ ብቻዋን እንድትኖር ያደረገው። እና ይሄ እጅግ በጣም የሚያሳዝን ነው። ይህችን ልጅ እንግዲህ ለከፋ አስቸጋሪ የሴተኛ አዳሪነት ህይወት ዳርጓታል። እንግዲህ ያጣችውን ፍቅር ለመፈለግ ባላገባች ባለትዳር ነበረች፣ ነገር ግን ያም አልተሳካላትም። ልጇን ለማሳደግ ደግሞ ይህን የአስከፊውን የሴተኛ አዳሪነት ህይወት ተቀላቅላ ለረጅም አመታት እዛ ህይወት ውስጥ ተዘፍቃ ነበረ። አሁን እንግዲህ እንደሰማችሁት በእልልታ ምክንያት ህይወቷ ተቀይሯል። ጠንካራ ልጅ ሆናለች። በነገራችን ላይ ይች ሴት ስትናገር ጥንካሬዋን ከአነጋገሯ እንመለከታለን፣ አይደለን የእልልታ ባልደረቦች ሲነግሩኝ በጣም ጭምት፣ ብዙ የተጎዳች፣ ፍቅር የምትፈልግ መናገር እንኳን ድምጿን በደንብ ከፍ አድርጋ ማውጣት የማትችል ልጅ ነበረች። ነገር ግን ከእልልታ ባገኘችው ትምህርትና ስልጠና እንዲሁም ደግሞ ባሳዩት ፍቅር ይሄ በራሴ የመተማመን ነገሯ ከፍ ብሎ አይተናል። እንደዚህ ነው። እልልታ ውስጥ የገቡ እዛ ሴተኛ አዳሪነት ህይወት ውስጥ የነበሩ ሴቶች ያንን አስከፊውን ህይወታቸውን ገፈው በራሴ የመተማመን ነገራቸው ከፍ ሲል፣ ቋንቋቸው ሲቀየር፣ ስርአታቸው ሲቀየር፣ የሰው አክብሮታቸው ሲቀየር፣ ለስራ ያላቸው ተነሳሽነትና ፍቅር ሲቀየር እናያለን። በቀጣዩ ሳምንት ይሄንን እንመለከታለን። ውድ አድማጮች እናንተስ ምን ትላላችሁ? ምን ሀሳብ ምን አስተያየቶች አላችሁ? እንነጋገር፣ እንመካከር፣ እጠብቃችኋለው።